ከተማው በጣም ብዙ የልማት ፍላጎቶች ያለበት ነው። በአገልግሎት አሰጣጣችን ውስጥ ባሉ ችግሮች ምክንያት የሚነሱ የመልካም አስተዳደር ችግሮች አሉ። ይህን ችግር የመፍታት የነበሩትን የልማት ጥያቄዎች አድሬስ የማድረግ እና የሚነሱ የመልካም አስተዳደር ችግሮችን መፍታት የመንግስት ኃላፊነት ነው። እንደውም ስት መንግስት ደግሞ ሁሉንም ነገር በራሱ ይሰራል ማለት አይደለም። ከህዝብ ጋር ነው የሚሰራው። ለህዝብ ነው አገልግሎት ነው የሚሰጠው። የህዝቡ ምላሽ ነው በተጨባጭ የአገልግሎት ተደራሽነትን፣ የልማት ተደራሽነትን፣ የነበረ የመልካም አስተዳደር እና የአገልግሎት አሰጣጥ ችግሮችን ተፈቷል የሚለውን ኮንፊደንስ የሚሰጠን ህብረተሰቡ ነው። ጠያቂ ብቻ ሳይሆን ፓርቲሲፓንት መሆን መቻል አለበት። ይምጣልኝ የሚል ብቻ ሳይሆን ልማቱ ይምጣልኝ የሚል ብቻ ሳይሆን የልማቱ ባለቤት መሆን መቻል አለበት። በልማቱም የራሱን አስተዋጽኦ ማበረከት መቻል አለበት እና እነዚህ ማዘጋጃ ቤታዊ አገልግሎቶች የምንላቸው ከሁላችንም የከተማ ነዋሪዎች ህይወት የዕለት ተዕለት እንቅስቃሴ ጋር የሚገናኙ አገልግሎቶች ናቸው። ሶ አገልግሎት ፈልጌ እመጣለሁኝ የራሴ ሚና መጫወት ይኖርብኛል። ከዛም በተጨማሪ እነዚህ አገልግሎቶች የተሻለ እንዲሆን የሚገነቡ መሰረተ ልማቶች ተገቢውን አገልግሎት እንዲሰጡ ከማድረግ አንፃር የራሱን ድርሻ መወጣት መቻል አለበት። እንግዲህ በከተማ የሚኖር ማህበረሰብ የተሻለ ንቃተ ህሊና ያለው የተሻለ ኢኮኖሚ አቅም ያለው የተሻለ አገልግሎቱን የሚፈልግና መብቱን የሚጠይቅ ማህበረሰብ ተደርጎ ነው የሚወሰደው። ያንን ማህበረሰብ በቂውን ግንዛቤ በማስጨበጥ ራሱን በልማቱ እንዲሳተፍ የራሱንም ድርሻ እንዲወጣ ማድረግ የእኛ ኃላፊነት ነው። ህዝቡ ደግሞ የተሰጠውን ኃላፊነት በአግባቡ ከተወጣ በተጨባጭም የነበሩትን ችግሮች ፈተን ከተማችንም የተሻለ አገልግሎት የሚሰጥባት የሁሉ ነገር ተምሳሌት መሆን የምትችልበት እድል አለ ሚል እምነት ነው ያለን። አዲስ አበባ ላይ የሚሰራው ነገር እንደ ሀገርም በጣም ብዙ ኢምፓክት አለ። ያው ኢኮኖሚም እዚህ ነው ኮንሰንትሬት ያደረገው ሰዎችም የሀገሪቱም አቅም በአብዛኛው አዲስ አበባ እና በዙሪያ ነው። አዲስ አበባ ላይ የምንሰራው ስራና የምናመጣው ለውጥ እንደ ሀገርም ትልቅ ኢምፓክት አለ። ሌሎች ከተሞቻችንም ከዚህ ልምድ ወስደው የተሻለ ነገር መስራት የሚችሉበት ለህዝባቸውም አገልግሎት የተሻለ አገልግሎት መስጠት የሚችሉበት እና የከተሞቻቸውም ገጽታ መቀየር የሚችሉበትን እድል የፈጠረም ከተማ ጭምር ነው ሰው እኛ የምንሰራው ስራ ለእኛ ለአዲስ አበባ ብቻ ሳይሆን ሌሎች ከተሞችም፣ ሌሎች አፍሪካ ከተሞችም፣ ሌሎች የኢትዮጵያ ከተሞችም ለምሳሌ እንዲሆን ማድረግ ላይ ጠንክረን መስራት መቻል አለብን። እዚህ ደግሞ ህዝባችን ከጎናችን መቆም መቻል አለበትም።